ቤተሰቦች የምታከብር ሆነ፣ ልቀቁ ቡርሱን። እንዴት ነው ለሷ ሪስፔክት ካለ እኮ ባ ስለ እሷ ነገር እኮ አትሄድም ለምኖር፣ አትሄድም ለምኖር፣ አትሄድም ለምኖር፣ አትሄድም። እሰማኛለሁ። ለምኖር መማር አለበት እዛ ቤት ጋር አዲስ አበባ አለ በቃ ጊዜው

ሰላም ሰላም ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች፣ ምርጥ ቤተሰቦች እንዴት ናችሁ? እኛ አለን፣ ክብሩ ይስፋ። እናንተም ባላችሁበት ቸር ቆዩ። ልጅ እንግዲህ ቤተሰቦች ዛሬ በማታስቡትና በማጠብቁት ሁኔታ ተመልሽላችኋለሁ። እንግዲህ የተመለስኩትም በእኔ ቤት አይደለም፣ ፋሚሊዎች የምትወዱትና የምታከብሩት፣ እሱም የሚወዳችሁና የሚያከብራችሁ በአቤላ ቤት ነው የመጣሁላችሁ ነው። ዛሬ እንግዲህ እንደሚታወቀው አቤላ በጣም ጥሩ ልጅ ነው። አሁን ላይ ደግሞ ያለበት ሁኔታ አሪፍ ላይ ነው ይመስለኛል ብዬ አስባለሁ። ምክንያቱም አንድ ወንድ ልጅ አንድ ሴት ልጅ ታስፈልገዋለች ብዬ አስባለሁ። እና ዛሬ የመጣውላችሁ ያው ቡታጀራንን አሌንም እስካሁን ባለው ቡታጀራንን እኔ ልመለስ ነው። አብርሽናም ሊቆይ ይችላል። እኔ ልመለስ ስለሆነ ዛሬ ግን ከመመለሴ በፊት አንድ ነገር ልስራ ብዬ፣ በዛውም ፕራንክ ነው። በዛውም ደግሞ የአቤላ ነገር የምናይበት ነገር ነው። የሚወዳት ከሆነ ወይ ነገር የሚላት ከሆነ ብቻ ምን እንደሚል አላውቅም። የእሱ መልስ ምን እንደሚሆን አላውቅም። ሶሊ ጠርቻታለሁ። ያው ሶሊ ማታቋት የእዩት ነች። ያው ቪዲዮ ላይ ታውቃቷላችሁ። አሁን ደግሞ ማታቋት ትመጣና ታያቷላችሁ ማለት ነው። እንግዲህ አቤላንም ጠርቻው አሩ። በቅድሚያ ግን እንድትመጣ ያደረኩት ሶሊ ነው። ምክንያቱም ሶሊ ያው ከአቤላ ጋር መኖር ትፈልጋለች። አቤላ ምን ይላል የሚለው ነገር ማወቅ ፈልጋለሁ። ምክንያቱም ሴት ልጅ ናት ብዙ ጫና ይኖራል። ሴት ልጅ ከመጣች በኋላ ብዙ ጫና ይኖራል። እሱ ላይ የሚያመጣው ነገር ይኖራልና ያ ነገር ተቋቁሞ እሺ እላታል የሚለው ነገር እስከ ጓጉቻለሁ። የእሱ መልስ ለመስማት በጣም ጓጉቻለሁ። አሁን ያለሁት እና ሶዲ ሰፈር ነው። በስልክ ያለው ነገር እና ሷውር ተንጨርሰናል። አሁን የቀሩ አቤላ ብቻ ነው። አቤላ እንግዲህ ዛሬ ጉድክ ሊመጣ ነው። የኔ ውድ ጓደኛ ምን እንደሚሻለህ ካላቅም ትኖራለህ ትኖራለህ ነው በቃ ከሶሊያና ጋር ትኖራለህ፣ ትጋባላችሁ፣ ልጆች ትወልዳላችሁ፣ አብራችሁ ትኖራላችሁ። ይሄ ነው ላንተ የሚያስፈልገው። ለህይወት የምታስፈልግ ሴት ብትኖር ሶሊያና እና እኔ እንደዚህ ብዬ ነው መጋግሙ ማግዘው። ለሶሊያና ነው ለአቤላ አላገዝም። ይዘሀት ሂድ ከኛ ጋር ትሄድ። አዲስ አበባ ላይ አብራችሁ ትኖራላችሁ። በምትፈልገው ነገር እኔ አለሁ አገዛለሁ። በማንኛውም ነገር የሚቸገረ ነገር ካለ እኔ አገዛለሁ። አያሳስብም። ትወጣው ምናምን ብዬሽ አሳምኗለሁ። አቤላ የኔ ነገር ሰምቶ ይዟት ይሄዳል። አይድም የሚለው ነገር አብረን የምናየ ሆናል። እዚህ ቤት ደግሞ ፍቅር ፍቅር እየሸተተ ነው። ሶሊያ አቤላ አሪፍ ላይ ናቸው። ቪዲዮ ላይ በጣም ደስ ይላሉ። ነው ማይሆን ቪዲዮ እና ደስ የለ እና እንደዚህ ጥጋበኛ ነች። ነው ጓጓ እንደዚህ ነው ላይ እንግዳ ነኝ እንግዳ አታከብርም። የዘንድሮ እኮ ዘመኑ ከፍቷል። እኔ አሁን እዚች ጋር ምን ሰላም እንግዳ እና እንግዳ እንዴት እንደዚህ ታደርጋለች? አሁን እንደዚህ ይደረጋል? አይደረግም እኮ ይደረጋል፣ እንደዚህ ይደረጋል፣ እንደዚህ አይ፣ በጣም ችሎሽ፣ በዚህ አጋጣሚ በጣም ነው እንደዚህ

እና ውድ ፋሚሊዎች እንግዲህ ቅድም እያልኳችሁ የነበረው ነገር አሁን ልንሄድ ነው። ቦርሳ ይዛለች፣ የእኔን ቦርሳ እዛ ነውና የአቤላንም ይዘን ነው እንሄደው። አቤላ ግዴታ መስማማት ስላለበት ተያይዘ ነው እንሄደው። ቅድም እንዳልኳችሁ ዳልኳችሁ ነገሪያችሁ ስለመጣችሁበት ዓላማና ያው አልነገርካቸውም? እንደ መጀመሪያ የተወሰነ ነገር ነግሬያቸዋለሁ፣ እንደምንሄድ ነግሬያቸዋለሁ። እንደሆነ ያው ከአንቺ ጋር መምጣት ከፈለጉ ብዬ እሺ ነግራቸዋለሁ። በመጀመሪያ ግን ሰላም፣ እንዴት ናቸው የእኛ ቤተሰቦች አለን እኛ? እግዚአብሔር ይመስገን ደህና ነን። ያው እንግዲህ የዛሬው ጉዳያችን ልንሄድ ነው ወደ አዲስ አበባ። በቃ ኑሮአችንን እዛ ልናደርግ አዲስ አበባ ሊኖሩ ነው ሶዲያና እና አንድ ላይ እንኖር። እስኪ ግን ብትጣመሩ እራሱ አሪፍ ጥንድ ይወጣችኋል። እግዚአብሔር ያምርልኝ እ እንደሱ አለችኝ። ታስቢያለሽ? ኧረ በጣም ነው የምፈልገው። ትወጪዋለሽ ሻቢላን? በሚዲያ እንደዚህ አይነት ነገር አይነገርም። አትወጪውም? ታፈቅሪዋለሽ ሻቢላን? አታፈቅሪውም? እንዴት ነው ሰው ሳያፈቅር? አላፈቅረውም፣ አልወደውም። ከዚህ ሰው ጋር ቢኖር ታፈቅሪዋለሽ

ከኔ ጋር ደግሞ አንድ ጓደኛ ያለ አኖር አስራ ሁለት ሰዓት ይመጣል ጠርተሽ እና ይህ ማክበር ነው ቀጠሮ ማክበር ነው። አቤላ መጥቷል። ቤተሰቦች አቤላ መጥቷል። እንግዲህ ሁሉም ነገር እንዳልናችሁ ነው። ተነስቶ መሄድ ብቻ ነው። ቀጥታ ጉዞ አቤላ ምንድን ነው

ከማማ እኔ አንተ እሷ አዲስ አበባ አንድ ላይ ማለት ነው። ኦኬ እየቀለደች ነው። አዲስ አበባ ልንሄድ ነው ስለሚቆይ እኔም መመለስ ጉዳይ አለ። እሷም ደግሞ አንዳንድ ነገር ነግራኛለች። ያው አዲስ አበባ መኖር እንደምትፈልግና አዲስ አበባ መኖር መፈለግ ብቻ ሳይሆን ከአንተ ጋር ነው መኖር። አንዳንድ ነገርም ስለማከረችኝ አንድ ላይ እንሄዳለን። አንድ ላይ ነው መሄድ አለብን

እሺ ምን ምን ይሆናል? ምን ምንም ይሆኑ ካላርኩኝ አንድ ላይ ቤት ምናም ጨርሰሽ? አዎ ጨርሰናል። ስለ ቤት ጉዳይ ምን አገባህ እኮ ነው። እሷ ከፈለገች ፈለገች ነው። አረ በእግዚአብሔር ቀስ ብለሽ ሰማኝ እንዴ ወይ አንቺ ማለት እቤት አስፈቅደሻል እሱ ምን አስጨነቀ ካቤል በቃ እንሄዳለን እዛ ኖራለሁ ትምህርቴን እዛው ቀጥላለሁ በቃ አንዴ በና ይሄ ድርኮ እኔ ባገኘሁ አይኑ አይኔ አለሽም አረ እንደዚህ ትሬን ሴት ባገኝ አይኔን ባለሽ አንተ ግን በጣም ጥጋበኛ ነህ ማለት ነው እኮ ጥጋበኛ ጥጋበኛ ሶል እየቀለዳችሁ ነው? በጣም ኩራተኛ ወንክ የምን ኩራት ነው? እኮ ተማሪ ነሽ ብዬ ተማሪ አቤት አስፈቅደሻል? እና ቤተሰቦች ለምንድን ነው መሸኘት? በቃ ፈቅደዋል። እኔ ነበርኩኝ ቤት ነበርኩኝ። በቃ ይዛት ሂድ ብለውኛል። ከአቤል ጋር ነው የምትኖረው ስላቸው እሺ ብለውኛል። እንደውም አቤል ጥሩ ልጅ ነው ምናምን ነገር አሉኝ ጭራሽ

ይሄንን አጋጣሚ ተጠቀምበት። ይኸውልህ ይኸውልህ አጋጣሚን ተጠቀምበት፣ አለበለዚያ ይኸውልህ አለበለዚያ እኔ ተማሪ በቂ እዛ ነው

ገና ጊዜው አይደለም፣ ጊዜው አይደለም አትበል። በእናትህ አንተ ጊዜው፣ ከዚህ በላይ ጊዜ ምን እንደምንሆን ምን እንደምንሆን በቃ ያለን ጊዜ ይሄን ጊዜ ነው ነው። ውሳኔ የማትወስን ከሆነ ማለት ነው።

ቤተሰቦች ሶሊያ ነው ያለችው ከኔ ጋር ነው ኒኒ ጃክ ነው አንተ በቃ ከኔ ጋር ነው የሄደችው ስለዚህ አንተ አይመለከተው ወይ

ሶሪ፣ እስኪዝ ማለት እንዴ? እኔ እንዴት ነው ያሰብሽ? ይሄ ነገር፣ እሺ። አሁን ትፈልጋለህ አትፈልግም? በቃ ይሄን ብቻ ነገር። ሕፃን ልጅ ነሽ አትበለኝ። በቃ እሺ። አሁን ሰፈሯል፣ አይነን ያለ ነው። ሌላ ችግር እንዳይፈጠር እኮ። አንተ ነህ እኮ ችግር እየፈጠርካለህ። በቃ እንሂድ፣ ቦርሳችን እንያዝ። የት ነው የምንሄደው? እዚህ ሙሉ አዲስ አበባ ይኬዳል

አሁን ዛሬ የወሰነች ውሳኔ እኮ አይደለም ሶሊ። ዝም ብሎ መኖር አለ እንዴ? እንዴ እንደሚወራ ቃል አለበዛ። ከኤፍሬም ጋር ነው የምሄደው። ከእኔ ጋር መኖር ትፈልጋለህ አትፈልግም? ኧረ በእግዚአብሔር እስኪ አንተ አትፈልግም ነው ካልፈለክ፣ እኔ ይዣት ሄዳለሁ እኮ እያልኩ ነው። የት ነው ይዣት የምታ- አዲስ አበባ እንዴ? አንተ ተማሪ ነች ግቢ እስኪ እዛ ትማራለች እኮ አልኩ እንዴ። ይዘሃት ሂድ እንካ፣ በቃ እግዚአብሔር አምላክ ፈጣሪ ያቆያችሁ አብራችሁ። ይዘካት ሂድ። አንቺ ልብስሽን እኔ ጓደኛ ካለ ነው አሰማኝም ነው ጊዜው ሲደርስ የለም። የትኛውም ነገር ይሆናል። ተው እንሄዳለን። ኧረ በስመ አብ እሱን እንሄዳለን። በቃ አንድ ላይ ነው። እንደዚህ ዓይነት ሰው አትመስለኝም ነበር። እሺ፣ አዎ እኔ ቤትህን ነው ማስቀመጥልህ። እንሄዳለን። አንድ ላይ ነው እንደዚህ ዓይነት። አዎ፣ ምን እግዚአብሔር ምስክሬን የእውነት ይዘሃት ከሄድክ ማለት ነው የእውነት እኔና አንተ ከእና አላወራም። እሺ፣ አታወራኝ ችግር የለውም። እንሄዳለን። አንተ የዚህ ጓደኛዬ እንደዚህ ነው

ባይ ባይ ተለያየነ፣ ባይ ባይ ተለያየነ። እንግዲህ ውድ ፋሚሊዎች ይህንን ይመስል ነበር። በጣም ደክሞኛል ቤተሰቦች እስከዛሬ ደክሞኝ የሰራሁበት ቪዲዮ የለም። ዛሬ ግን በጣም ደክሞኛል። ማታ እንቅልፍ አልተኛው ነበር ስራ እየሰራው ነበር ያደርኩት እና ውድ ፋሚሊዎች እንግዲህ የአቤላን ነገር ተመልክታቸዋል ብዬ ተስፋ አድርጋለሁ። በጣም አስተዋቢ መሆኑ ነው የተረዳሁት እና በጣም አስተዋይ ነው። እኔ እንጃ ልክ ነው ያደረገው ነገር። ምክንያቱም ገና ልጅቷ አስረኛ ክላስ ናት፣ ከቤተሰብ የምትወጣበት እድሜ ላይ አይደለችም ያለችው፣ እና ለእሷ በጣም ነበር የሚከብደው። ግን አቤላም የመለሰልን መልስ በጣም ትክክለኛ መልስ ነው የመለሰው። እና በዚሁ አጋጣሚ የአቤላ ትልቅነት ተረድቼዋለሁ። እና ውድ ፋሚሊዎች በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ።